ሰላም ዶክተር ትንሳኤ ነኝ። በዛሬ ቪዲዮ ፍሪጅ ውስጥ መቀመጥ የሌለባቸው ምግቦች እንመለከታለን። አንዳንዶች አንዶች አትክልቶችና ፍራፍሬዎች ፍሪጅ ውስጥ በሚቀመጡበት ጊዜ ከሽታና ከጣዕም የዘለለ ጤና ላይ የሚያስከትሉት ምንም አይነት ጉዳት የለም። ሌሎቹ ግን ፍሪጅ ውስጥ በሚቀመጡበት ጊዜ ከምግብ መመረዝ ጋር ተያይዞ ሊፈጠር የሚችሉ የጤና እክሎችን ሊያስከትሉ ይችላሉ። አንደኛ፣ ቲማቲም ፍሪጅ ውስጥ ባይቀመጡ መልካም ከሆኑ አትክልቶች ውስጥ አንዱ ቲማቲም ነው። ቲማቲም ውስጥ ፔክቲን ብለን የምንጠራው ብዙ የስኳር ሞሌኪሎችን አጣምሮ የያዘ ካርቦሃይድሬት አለ። ይህ ካርቦሃይድሬት ቲማቲም ውስጥም ሆነ ሌሎች እጽዋቶች ውስጥ የህዋሳት ግድግዳ ላይ ነው የሚገኘው። ይህ ካርቦሃይድሬት ሲፈጭ ነው ቲማቲምም ሆነ ሌሎች እጽዋቶችም የሚበስሉት የራሳቸው ጣዕምና ማዓዛ የሚይዙት። ይህን የመፍጨት ስራ የሚሰራው ፔክቲኖ ላይቲክ ብለን የምንጠራው ኢንዛይም ነው። ይህ ኢንዛይምም ይህን የመፍጨት ስራውን ለመስራት የሚመርጠው ኖርማል የአየር ንብረት ነው። በተቃራኒ ቲማቲም ፍርጅ ውስጥ በሚቀመጥበት ጊዜ የዚህ ኤንዛይም ስራ በጣም ያዘግማል፣ አዝጋሚ ይሆናል። ለዛ ነው ቲማቲም ፍርጅ ውስጥ ሲቀመጥ ምንም ሳይሆን ለቀናት የሚቆየው። ይሄ ግን የራሱ አሉታዊ ውጤት አለው። ይህም በዋነኝነት ጣዕምና መዓዛ ላይ ነው። ፍርጅ ውስጥ በቆየ ቲማቲም እና ውጪ ላይ በተቀመጠ ቲማቲም የተሰራ ምግብ እኩል ጣዕምም መዓዛም የላቸውም። ጥሩ የሚሆነው ያልበሰለ ቲማቲም ገዝቶ ውጪ እንዲበስል ማድረግ ነው። ይህን ቲማቲም ፍርጅ ውስጥ ማስቀመጥ ግን ጣዕም ላይና መዓዛ ላይ ከሚፈጥረው ለውጥ ውጪ ጤና ላይ የሚፈጥረው ምንም አይነት ጫናም ሆነ ምንም አይነት የሚያስከትለው ጉዳት የለም። ቲማቲም በተፈጥሮ የያዘውን መዓዛና ጣዕሙን እንዳያጣ ከማድረግ ውጭ ማለት ነው። ሁለተኛ፣ ድንች ድንች ውስጥ ስታርች አለ። ይህ ስታርች የብዙ ስኳር ሞለኪሎች ትስስር ውጤት ነው። ፍሪጅ ውስጥ በሚቀመጥበት ጊዜ እዚህ ድንች ውስጥ ያለው ስታርች በጣም በቀላሉ በቅዝቃዜ አማካኝነት ወደ ስኳርነት ይቀየራል። ይሄ ድንች ውስጥ ያለው ስታርች ወደ ስኳርነት መቀየር የነበረበት ድንችን ከተመገብን በኋላ ውስጣችን ገብቶ ትንሿ አንጀት ላይ ነው። ይሄ ወደ ስኳርነት የመቀየር ሁኔታ ደግሞ ራሱን የቻሉ ሌሎች ተያያዥ ሁኔታዎችን ሊያስከትል ይችላል። ከእነዚህ ሁኔታዎች መካከል ድንች እየተበላሸ ሲሄድ የቀለም ለውጥ እንዲያመጣ የሚያደርግ ኢንዛይም አለ። ይሄ ኢንዛይም ፍሪጅ ውስጥ ድንች ሲቀመጥ ገና ጊዜው ሳይደርስ እንዲነቃቃ ያደርገዋል። ይሄ በሚነቃቃበት ጊዜ ድንቹ ወዲያው እንዲሻግትና የቀለም ለውጥ እንዲያመጣ ያደርግ ይችላል። ይሄ የቀለም ለውጥ በዋናነት ቡናማ ነው ይሄን አይነት ድንች በምንመገብበት ጊዜ የመመረዝ ሁኔታዎችን ሊያስከትልብን ይችላል ከዛ ውጭ ደግሞ ይሄ ድንች ላይ የሚፈጠረው የቀለም ለውጥ ድንች ውስጥ ያለውን ቪታሚን ሲ በከፍተኛ ደረጃ ይቀንሳል ድንች በተፈጥሮ በውስጡ ከፍተኛ የሆነ ቪታሚን ሲ ይዘት አለው ፍሪጅ ውስጥ በሚቀመጥበት ጊዜ ግን ይሄን የቪታሚን ሲ መጠን በከፍተኛ ደረጃ ሊያጣ ይችላል ድንች መቀመጥ ያለበት የፀሐይ ብርሃን በሚገኝበትና አየር ሊያገኝ በሚችል ቦታ ላይ ነው። በእንዲህ አይነት ሁኔታ ሲቀመጥ ድንች ውስጥ ያለው ቪታሚን ሲ ለረጅም ጊዜ ምንም ሳይሆን እንዲቀመጥና ስንጠቀመው ሙሉ በሙሉ ከድንች ማግኘት የሚገባንን ቪታሚን ሲ ማግኘት እንድንችል ይረዳናል። ሶስተኛው ሙዝ ተፈጥሯዊ ጣዕሙንና ማዛውን ያለጣ ሙዝ መመገብ የሚፈልግ ከሆነ ሙዝን ፍሪጅ ውስጥ ባናስቀምጥ መልካም ነው። ለምንድን ነው ሙዝን በፍሪጅ ውስጥ ማስቀመጥ ተፈጥሮ የሆነውን ጣዕሙንና ማዛውን የሚያሳጣው? ሙዝ ውስጥ ፌኒሊክ ብለን የምንጠራው ውህድ አለ። ዋናነት ይሄ ውድ ነው ሙዝ የራሱ የሆነ ሽታ ያለው የሚያደርገው። አስተውላችሁ ከሆነ ሙዝን ፍሪጅ ውስጥ ስታስቀምጡ ሙሉ በሙሉ የፍሪጁን ሽታ ያውደዋል። ይህ የሆነበት ምክንያት ሙዝ ውስጥ ያለው ፌንሊክ ውህድ በቀላሉ ቅዝቃዜን ሲያገኝ በከፍተኛ ደረጃ ስለሚነቃቃ እና ይበልጥ ሽታውን ስለሚያመነጭ ነው። ይሄ ሙዝ ግን ረጅም ጊዜ ፍሪጅ ውስጥ በሚቀመጥበት ጊዜ ሙዝ ውስጥ ፖሊፌነል ብለን የምንጠራው ኢንዛይም አለ። ይሄ ኢንዛይምም በቀላሉ ከዚህ ፌንሊክ ብለን ከጠራ ነው ውህድ ጋር ኬሚካላዊ ለውጥ በመፍጠር ሙዝ ላይ የቀለም ለውጥ ያስከትላል። በዋነኝነት ጥቁር የመሆን ቀለም ለውጥን ሊያስከትል ይችላል። ይሄ ጥቁር የመሆን የቀለም ለውጥ ሙዝ ስለተበላሸ የተፈጠረ አይደለም። ይህን ሙዝ ብንመገብ ጤናችን ላይ የሚፈጥረው ምንም አይነት ችግር የለም። ነገር ግን ሙዝ ውስጥ ያለውን ተፈጥሯዊ ጣዕም እና መዓዛ ግን የመቀየር አይነት ሁኔታዎችን ልንመለከት እንችላለን። አራተኛ ቀይ ሽንኩርት ቀይ ሽንኩርት እስካልተቆረጠ ድረስ ፍሪጅ ውስጥ መቀመጥ የለበትም። አንድ ቀይ ሽንኩርት ግን ቅርፊቱ ከተነሳለት በኋላ ተፈጭቶ የሚሆን ሳይፈጭ እስከ ተቆረጠ ድረስ ፍሪጅ ውስጥ ነው መቀመጥ ያለበት። ካለበለዚያ በቀላሉ ጤናማ ያልሆኑ ባክቴሪያዎች እዛ ላይ እንዲጠራቀሙ በማድረግ ያን በምንመገብበት ጊዜ የምግብ መመረዝን ሊያስከትልብን ይችላል። አንድ ሽንኩርት ግን ቅርፊቱ እስካልተነሳለት ድረስ ፍሪጅ ውስጥ መቀመጥ የለበትም። ቅርፊቱ ያልተነሳለት ሽንኩርት ፍሪጅ ውስጥ ማስቀመጥ እኛው በገዛ እጃችን እዛ ሽንኩርት ላይ ጤናማ ያልሆኑ ባክቴሪያዎች እንዲራቡ ልናደርግ እንችላለን። ያን ሽንኩርት ደግሞ በምንመገብበት ጊዜ የምግብ መመረዝን ሊያስከትልብን ይችላል። ሌላኛው ሽንኩርት ከድንች ጋር አብሮ መቀመጥ የለበትም። ድንችና ሽንኩርት አንድ ላይ በሚቀመጡበት ጊዜ ድንች ውስጥ ኢታይሊን ብለን የምንጠራው ጋዝ አለ። ይሄ በተፈጥሮ ድንች ውስጥ ያለ ጋዝ ነው። ሁለቱ በሚቀመጡበት ጊዜ ይሄ ኢታይሊን ብለን የምንጠራው ጋዝ ከድንች ውስጥ በመውጣት ከሽንኩርት ቅርፊት ጋር ኬሚካላዊ ለውጥ በመፍጠር ሽንኩርቱ ወዲያውኑ እንዲበላሽ ሊያደርገው ይችላል። ድንችና ሽንኩርት አንድ ላይ መቀመጥ የለባቸውም። አምስተኛ ማር። ማር በተፈጥሮ ራሱን ለረጅም ጊዜ የሚያቆይበት ተፈጥሮ የሆነ መንገድ አለ። ይህም አንደኛ ማር በውስጡ ዝቅተኛ ውሃ ነው ያለው። በሁለተኛ ደረጃ ማር አሲዳማነት ነው ባህሪው። ባክቴሪያዎች በባህሪያቸው አሲዳማ ቦታ ላይ በምንም አይነት ሁኔታ መራባት አይችሉም። ለዛም ነው ማር ለረጅም ጊዜ ምንም ሳይሆን የሚቀመጠው። ይህን ማር ግን ፍሪጅ ውስጥ በምናስቀምጥበት ጊዜ እና ፍሪጅ ውስጥ ያለውን እርጥበት እዚህ ማር ውስጥ በሚገባበት ጊዜ ይሄ እርጥበታማ ነገር ማር ውስጥ ገብቶ ማር ውስጥ ያለውን አሲዲክ ባህሪ አሳጥቶት ኒውትራል ሊያደርገው ይችላል። ይሄ ኒውትራል በሚሆንበት ጊዜ እና ተጨማሪ እርጥበት በሚያገኝበት ጊዜ በዛ ሰዓት ግን ምናልባት ባክቴሪያዎች እንዲራቡ መንገዶችን ከፍቶ ማሩን ሊያበላሽብን ይችላል። ለዛም ነው ማር ውስጥ እርጥበታማ ማንኪያ እንኳ ማስገባት የሌለብን። ስድስተኛ ኪውከምበር ኪውከምበር ፍሪጅ ውስጥ ማስቀመጥ ከፈለግን በሚከተለው መንገድ ነው ማስቀመጥ ያለብን። በምንም አይነት ሁኔታ ይሄ ኪውከምበር ፍሪጅ ውስጥ ሲቀመጥ ከፍሪጅ የሚወጣውን እርጥበት ማግኘት የለበትም። ከፍሪጅ የሚወጣውን እርጥበት ካገኘ ቅድም እንዳልኩት እርጥበት ለባክቴሪያ መራባት ከፍተኛ መመቻቸትን ይፈጥራል። በቀላሉ እነዚህ ባክቴሪያዎች እንዲራቡ ያደርጋል። ይህን ኪውከምበር ደግሞ በምንመገብበት ጊዜ በቀላሉ ለምግብ መመረዝ ሊያጋልጠን ይችላል። በተለይ እነዚህ ባክቴሪያዎች ኪውከምበር ላይ በሚያድጉበት ጊዜ አያስታውቁም። በተለይ ኪውከምበር በባህሪው እርጥበታማ ስለሆነ የራሱ እርጥበት ሊመስለን ሁላ ይችላል። ከዚያም ጋር ተያይዞ ኪውከምበር ፍሪጅ ውስጥ ማስቀመጥ ከፈለግን በደንብ አሽገን ውሃ በማያገኝበት ሁኔታ ማስቀመጥ አለብን። ሰባተኛ ነጭ ሽንኩርት። ነጭ ሽንኩርት ፍሪጅ ውስጥ መቀመጥ የሌለበት ዋነኛ ምክንያት ነጭ ሽንኩርት በባህሪያቸው የሚያድጉት ቀዝቃዛ ማውራት ላይ ነው። አንድ ነጭ ሽንኩርት በውስጡ ከ10 እስከ 12 ፍሬ ሊይዝ ይችላል፣ መካከለኛ ነጭ ሽንኩርት። እነዚህ ነጭ ሽንኩርት ውስጥ ያሉ ፍሬዎች ቅዝቃዜውን በሚያገኙበት ጊዜ ፍሪጅ ውስጥ ገብተው የሚያድጉበት ወቅት የደረሰ ይመስላቸውና እድገት ሊጀምሩ ይችላሉ። ማብቀል አይነት ሁኔታዎችን ልንመለከት እንችላለን። ነጭ ሽንኩርት መቀመጥ ያለበት ከፍሪጅ ውጪ ነው። አሁንም ግን ነጭ ሽንኩርት ቅርፊቱ ከተነሳለት በኋላ ይፈጭም አይፈጭም መቀመጥ ያለበት ፍሪጅ ውስጥ ነው። ካልሆነ ግን ቅድም በጠቀስኩት መንገድ ያላስፈላጊ ጤናማ ያልሆኑ ባክቴሪያዎችን መራባት በማበረታታት ይህን ነጭ ሽንኩርት በምንመገብበት ጊዜ ለተለያዩ ከምግብ መመረዝ ጋር ተያይዘው ለሚፈጠሩ በሽታዎች ሊያጋልጠን ይችላል። ስምንተኛ ዘይት። ዘይትን ፍሪጅ ውስጥ ማስቀመጥ ትርፉ ድካም ነው። በእርግጥ ዘይትን ፍሪጅ ውስጥ ማስቀመጥ የሚፈጥረው ምንም አይነት የጤና ችግር የለም። ምክንያቱም ውሃን ፍሪጅ ውስጥ ብናስቀምጠው ውሃው በረዶ ይሆናል፣ ስታወጡት ይቀልጣል ተመሳሳይ አይነት ፊዚካል ለውጥ ነው ዘይት ውስጥም ያለው። አሁንም ግን ዘይትን ፍሪጅ ውስጥ ካስቀመጥን በኋላ መጠቀም ስንፈልግ እንዲቀልጥልን መጠበቅ ይኖርብናል። ትርፉ ድካም ነው። ምንም አይነት የሚሰጥን ጥቅም የለም። ዘይት ውጪ ላይ መቀመጥ ይችላል። ውስጣቸው ላይ ያለው የሳቹሬትድ ፋት መጠን ዝቅተኛ ነው። ዘጠነኛ ዳቦ፣ በዋነኛነት ከፉኖ ዱቄት የሚሰሩ ዳቦዎች። ብዙ ሰው የሚመስለው ዳቦን ፍሪጅ ውስጥ ማስቀመጥ የባክቴሪያ መራባትን የሚከላከል ይመስለዋል። አሁንም ዳቦን ፍሪጅ ውስጥ የምናስቀምጥበት መንገድ የራሱ ሚና ይጫወታል። ዳቦን ፍሪጅ ውስጥ ስናስቀምጥ እርጥበት በሚያገኝበት ሁኔታ ካስቀምጥ ነው፣ በተቃራኒው ከፍተኛ የሆነ አላስፈላጊ ባክቴሪያዎችን መራባት ሊያስከትልብን ይችላል። ያን ስንመገብ ደግሞ ለበሽታ ሊያጋልጠን ይችላል። ዳቦን ፍሪጅ ውስጥ ማስቀመጥ አስፈላጊ ሆኖ ከተገኘ በተቻለን መጠን በደንብ አሽጎና እርጥበት በማያገኝበት ሁኔታ ውስጥ ነው ማስቀመጥ ያለብን። ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ አዳዲስ ጠቃሚ የሆኑ የጤና መረጃዎችን በምለቅበት ጊዜ እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ሆኖ፣ ሰላም ለእናንተ ይሁን።